አራተኛው የካውንስሉ መደበኛ ጠቅላላ ጉባኤ በጉዲና ቱምሳ ማዕከል ተካሄደ። ዳንኤል አንተነ ዝርዝር አለው። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አራተኛ መደበኛ ጠቅላላ ጉባኤውን አካሄደ። በጉባኤው የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ልቀቱ ጓን ቀሲስ ታጋይ ታደለ፣ ከሰላም ሚኒስቴር ተወካይ የሆኑት አቶ ታዲዮ ሲሳይ፣ የኢትዮጵያ የመጽሐፍ ቅዱስ ማኅበር ፕሬዚዳንት ሊቀ ሕሩያን ይልማ ጌታውንን ጨምሮ ጥሬ የተደረገላቸው እንግዶችና የጉባኤው የቦርድ አመራሮችም ተገኝተዋል። መርሃ ግብሩን በመክፈቻ ንግግር ያስጀምሩት የካውንስሉ ፕሬዚዳንት ዶክተር ጣሰው ገብሬ በአባላት መካከል ያለውን ኅብረት መጠናከሩን አንስተው ሁላችንም ለካውንስሉ መጠናከር የበኩላችንን ድርሻ ልንወጣ እንደሚገባም አሳስበዋል። በሰላም በመከባበርና በጋራ ሴቶቻችን ላይ ከሌሎች ቤተ እምነቶች ጋር በጋራ በመሆን እንሰራለን ያሉት ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትውጓን ቀሲስ ታጋይ ታደለ ናቸው። የኢትዮጵያ የመጽሐፍ ቅዱስ ማህበር ፕሬዝዳንት ሊቀ ህሩይ ልማ ጌታሁን በበኩላቸው ማኅበሩ ከካውንስሉ ምስረታ ጀምሮ በጋራ እየሰሩ እንደሆነ በማንሳት ኢትዮጵያን በወንጌል ለመሸፈን ከዚህ ቀደም ከነበረው የተሻለ እንደሚሰሩም ተናግረዋል። የሃይማኖት ተቋማት ስለ ሰላም በጋራ መስራትና በመጸን ላይ ሰላምን ለማጽናት ሊሰሩ ይገባል ያሉት ደግሞ የሰላም ሚኒስተር ተወካይ የሆኑት አቶ ታዲዮስ ሲሳይ ናቸው። በጉዲና ቱምሳ ሁለገብ ማሰልጠኛ ማዕከል በተካሄደው አራተኛው መደበኛ ጠቅላላ ጉባኤ የ2024 በጀት ዓመት ስራ ሪፖርትና የ25 እቅድ ቀርቦ ውይይት ከተደረገበት በኋላም የጸደቀም ሲሆኑ ጉባኤው የተሻለውን የካውንስሉን ደንብ በማጽደቅ ጉባኤውም ተጠናቋል። ሐዋርያ ዮሐንስ ግርማ እባላለሁኝ የኢትዮጵያ ወንጌል አማኞች ካውንስል ምክትል ፕሬዚደንት ነኝ። እንኳን ሁላችንም ለአራተኛ መደበኛ ጠቅላላ ጉባኤ አደረሰን እላለሁኝ። እንግዲህ ይሄ አራተኛ መደበኛ ጠቅላላ ጉባኤ በአይነቱ ለየት ያለ ጉባኤ ነው። ምክንያቱም ካውንስሉ ከተመሰረተበት ጊዜ ጀምሮ በተሻለ ቁመና ወንጌላውያን ማህበረሰብን ለማገልገል ከብዙዎች ጋር ጥሩ በሆነ እርቅና መግባባት ተሰባስቦ ደግሞም እንደዚሁ የተለያዩ አህጉሮች ላይና ሀገሮች ውስጥ ፌሎሽፖችን ቅርንጫ ቅርንጫፍ ጽሕፈት ቤቶችን በመክፈትና አብያተ ክርስቲያናትን በማደራጀት የተሻለ ቁመና ላይ ሆኖ ባለበት ጊዜ ነው ይህንን ጉባኤ እያካሄድን ያለነው። ብዙ አብያተ ክርስቲያናት ያላቸውን ጥያቄ ለመፍታት ጥሩ ግብአት እንዲሆን ለመጀመሪያ ጊዜ መተዳደሪያ ደንባችን አሜንድ ያደርግንበትና ብዙ ደንቦችን ያሻሻልንበት ብዙ የብዙዎች ጥያቄ እንደገና እንዲካተትና ምላሽ እንዲያገኝ ሁሉም ደስተኛ ሆኖ ካውንስሉን የራሱ አድርጎ አብሮ ተባብሮ ለጋራ ለሕብረት ለሀገረ መንግስት ግንባታ ለሰላም ደግሞ ፕሮሞሽን መልካም የሆነ መድረክ እንዲሆን አድርገን እየሰራንበት ያለንበት ጊዜ ነውና እግዚአብሔርን እናመሰግናለን። መጋቢ ታምራት ታሪኩ እባላለሁ። የኢትዮጵያ ገነት ቤተክርስቲያን ፕሬዚደንት እና እንዲሁም ደግሞ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የስራ አስፈጻሚ አባል ነኝ። ለአራተኛው መደበኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ስብሰባ እንኳን አደረሳችሁ ማለት እፈልጋለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በኢትዮጵያ ምድር ላይ እንግዲህ ከተቋቋመ አራት ዓመታትን አስቆጥሯል። አሁን ባለንበት ሁኔታ እጅግ አስገራሚ የሆነ ስራ እየሰራን ያለንበት ጊዜ ላይ ነው የምንገኘው። ኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በመላው ሀገራችን አልፎም ደግሞ በመላው ዓለም ላይ ትልቅ መልካም የሆነ ተጽዕኖና የኢትዮጵያን ቤተ ክርስቲያን የማያያዝ ስራዎችን እየሰራ የሚገኝ ተቋም ነው። ይህ ተቋማችን በሀገራችን ኢትዮጵያ ውስጥ ወንጌልን በተሳለጠ ሁኔታ መስራት እንችል ዘንድ እጅግ መልካም በሆነ መንገድ በሮችን እየከፍት ያለ ተቋም እንደመሆኑ መጠን በመላው ዓለም ላይ ያላችሁ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አባል የሆናችሁ በሙሉ እንኳን ለአራተኛው መደበኛ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የጠቅላላ ጉባኤ አደረሳችሁ ማለት እፈልጋለሁ። እኔ ታሪኩ ብርሃኖ ይባላለው የኢትዮጵያ የሕይወት ብርሃን ቤተ ክርስቲያን ፕሬዚደንት ነኝ እና እንደዚሁም ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ የስራ አስፈጻሚ ቦርድ አባል ሆኜ አገለግላለሁ። እንግዲህ ዛሬ እዚህ ቦታ የተገኘሁት ዛሬ የኢትዮጵያ ወንጌል አብያተ ክርስቲያናት ካውንስል አራተኛ እና መደበኛ ጠቅላላ ጉባኤ በዓል እያከበርን እና ጉባኤውን እያደረግን የምንገኝበት ሁኔታ አለን። ይህኛውን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከተመሰረተበት ጊዜ ጀምሮ ልዩ ልዩ ስራዎችን እግዚአብሔር በካውንስሉ በኩል እየሰራ ነው። ለዚህ ይህ የህብረታችን ጠንካራ እንዲሆን በየዓለማት ውስጥ የምትገኙ ወንድም እህቶች ይህንን በዓል ወይም ይህንን የአካውንስልን የህብረት እንዲታጠናክሩ እኛም ደግሞ ትልልቅ ውሳኔዎችን እየወሰንን ያለንበት መጽሐፍ ቅዱሳዊ ሁኔታዎችን እየሰራን የሚገኝበት ነው። ይህ ካውንስል ትልልቅ ውሳኔዎችን እየወሰነ የተቸገሩ ችግሮችንም በውይይት እየተፈታ ያለበት እና ታላቅ ተቋም ስለሆነ ይህን ተቋም እንድታጠናክሩ አብረንም እንድንሰራ ከጎናችን እንድትቆሙ በተለይም መላው ዓለም ውስጥ የምትገኙ የካውንስሉ አማኞች ህብረቶች፣ ጽሕፈት ቤት ኃላፊዎች፣ ወንድሞች በትብብር እንድትሰሩ መልእክት ማስተላለፍ እፈልጋለሁ።